ቻይጥ ወየ፣ ድመቴ ፀጉሯን ገፈፈው። ፀጉሬን ስጠኝ አለችው። የትም ብትገቢ አታመልጭኝም። አየሽ፣ እኔ በዛብህ ነኝ። ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ አድማጭና ተመልካቾች እንደተለመደው ላይክና ሰብስክራይብ ሸር እያደረጋችሁ እንድታበሪታት ስል በትህትና ብዛችኋአለሁ ለምታበረት ያቶኝ አመሰግናለሁ። ጽናት እንግዲህ እንደቀጠለ ነው። በጣም አሳዛኝም ነገር አለው። አስደሳችም አስተማሪም የሆነ ነገር ነው። እንግዲህም በዛሬው እለት ኒናዬ ክትትል ስታደርግ በነበረችበት በዛ ከብቶቹን አግኝታለች። በሌላ በኩል ደግሞ የሚያሳዝነው ሰንዬ ታግታለች። በማ እነግራችኋለሁ። እናንተ ላይክ እና ሰብስክራይብ ብቻ ማድረግ ነው ከእናንተ የሚጠበቀው። ለምታደርጉልኝ ደግሞ አመሰግናለሁ።

ሀዲያ በያበው ማሳ ሄደ ፈልጋታ። አንተ ትቀልዳለህ፣ እኔ እኮ የምሬ ነው። አይቸውን ማላቀውን የሰው ፍቅር ጭራሽ አስቤው ማላቀው ነገር ውስጥ እኮ ነው ያስገባችኝ። አው ያላዩት ሀገር እኮ አይናፍቅም። አፍቅም ቅዱሴ፣ አትቀልድ ይለዋል። ቅዱሴም ምልሱና አዛኙ አስተዋው፣ ቅዱስዬ፣ ሀዲያ አደውልላትም እንዴ ይለዋል። እንዴ! ስልኳም እኮ አልሰራ ነው ያለኝ። ስልኳም ዝግ ነው። የት እንደገባች ምን እንደሆነች አላውቅም። ስልኳም ዝግ ነው ቅዱሴ፣ ስልኳም ዝግ እኮ ነው ብሎ የሚያማምሩ አበባዎቹን ታቅፎ ቁጭራ ማስታወሻ ነገር መሰለ ወይ አበባ ናትሌለ ወይ ንብ ቀስሟት ይሆናል። እንዴ እምቡጥዬ እኮ ሰው ናት። እምቡጥዬ እኮ ሰው ናት። ፋታል እንጂ የሚቀስማት አይደለችም። እምቡጥዬ እኮ ሰው ናት። እኩ እንደዚህ መለወጥና እንደዚህ ምጡቅ መሆን ይህን እኮ አላወቁም ነበር። ቅዱስ እዬ ይለዋል። እናትየም እንደው ቅዱሴ፣ እውነት ነው የምል ሰውን ተላምዶ መለየት በጣም ከባድ ነው። በቃ አዛውና ለምዲኸው መለየት በጣም ከባድ ነው። አዎ እሱን ብላ መታልሃለች ወዳጄ። አዎ መታልሃለች። እሱን ብላ መታልሃለች። ምን የኔ እንቡጥ መጣችልኝ፣ የኔ እንቡጥ መጣችልኝ። ኧረ ራኪብ ነች ይላል ቅዱሴ። ራኪብን እንግዲህ በጣም ነው የሚፈራት ናቲ። መታለሀለች ምን አለ፣ ምን ልትሰራ መጣች? ምን ልትሰራ መጣች መጣች አለቅዱሴ እንግዲህ በቃ ቆሎ ተገፈፈ። ምን ልትሰራ መጣች? እንደ እኔ ምን አውቃለሁ። ናቲ ናፍቀኝ ነው እዛው ያለችው ናቲ። ናፍቀኝ ኧረ እዛው ተግንዲ ጋር ትናፈቅ እኔ እናቴንማ እሷ ልትናፍቀኝ አትችልም እዛው ተገንድጋ ትናፈቅ እንደዛ ነው በቃ ምሳ ጋብዣታለው ትመጣ ይነገርልሃል እንዴ ቅዱሴ የት ነው የምትጋብዛት የት ነው የቤትና እዚህ ቤት ትመጣለች ምሳ ጋብዣታለሁ እንደ ቅዱሴ ምሳ እዚህ ቤት ውስጥ ታመጣታለህ እንዴት እሷን ትጋብዛታለህ ይላ እናትዬ በቃ ስልክ ስትደውልልኝ እንዴ ቅጣት እንደ ቅጣት ምሳ ቤት ውስጥ ጋበዝኳት። ምሳ ቤት ውስጥ ጋበዝኳት በቃ ይላል ቅዱስዬ። ናቲዬ እንግዲህ አሁን ላይ ተማንም ተምንም በላይ ያፈቀራትና የወደዳት እንቡጤ ነች። እንቡጤም እብድ ስለሆነች፣ በሌላ በኩል ራኪብን በጣም ከሰማይና ከምድር የሚፈራት ራኪብን ይፈራታል ናቲ። እንግዲህ ራኪብን በጣም ነው የሚፈራ። እንደዛ ከሆነ ሰይጣን ቤት ውስጥ ተሰበሰበ። አሁን ያለኝ አማራጭ ሻንጣዬን ሰብስብ ባድርጌ ልብሴን ሰባስቤ መውጣት ብቻ ነው። እንደ እስከ መጨረሻ። አዎ ራኪብ እኮ ይሄን ቤት አየችው ማለት ጧጧት ትመጣለች። እና ብመጣ ራኪብ ራኪብን አንተ ስለማታውቃት ነው፣ ቅዱሴ የሰጠን ቁራጭ ኮኖች አንተ ስለማታውቃት ግን በመጨረሻ ናትዬ በቃ በቃ በትቃወጣልለሁ ሲለው ቅዱሴ ግን ብራንክ ነበር ያረገው። ሰራሁልህ፣ በቃ ስቀልድህ ነው ሰራሁልህ። ይ ቅዱሴ እንድዛ ነው አሁ ሰርችልለሁ። እንድዛ ነው። አንዳንዴማ ብራንክ ማድረግ አለብኝ። አንተ በዛች በብድህ ስታቃጥለኝ አልነበረም? በቃ አሁን አግንቹአለሁ። ሰርችልለሁ። ያለ ቀልድ ተጀመረ። ወደ ሀገር አልተመለሰች፣ አረምጥታለች። የምርህ ነው። አሳቡን ለወጠ። በጣም ፈርቷ ናት። አንቺ መሪ እናፈቀሽ መሪ እናፈቀሽ ወይ እዚሁ ገድዬ እዚሁ ነው የምቀብርሽ። አረ ተወኝ፣ ተወኝ፣ ተወኝ ባክህ ቆይ ትለዋል ኒና። አይ አታቂኝም፣ አታቂኝም። ቆይ እዚህ ምን አባሽ አመጣሽ ነው መልሱ። እዚህ ምን አባሽ አመጣሽ ይላል። እንግዲህ እሷ ተከታትላ ነው በአቶ ተሰማ መከናየት ነው እነዚህ ገብቶ ሊገኙ የቻሉት። እንደምናውቀው ከብቶቹን ያስጠፋቻቸው ናቲ ኔና ነበረች። ጠብቄ ተብላ አሻ ተብርቄ ጋ አርቀዋን ትተስከነ ስል በዛብህ ደግሞ ይችን አጋጣሚ ተጠቅሞ ጽናትንም ሆነ የጽናትን አባት ለመጉዳት ምቀኛ እንግድን ነው ምቀኛ ባይዘዌ። እንደው ከምንም ከማንም በላይ ይህ ድራማ የተመቼ ነገር አስተማሪ ነው። አብሯቸው ያፋልጋቸዋል። ወይኔ ወይኔ ይላል። ግን እሱን የሰረቃቸው አስባችሁታ እኔና አየ ደግሞ አርጋለታል። አባሽ ልትሰሪ ነው የመጣሽው? እባክህ እጄን አሞኛና፣ ሁን እችን እያመንከኝ ነው? ልቀቀኝ። ምን አባሽ ልትሰሪ ነው የመጣሽው? እያውቅሽ ነው። እኔማ ተፈጥሮ ማርኮኝ ከልጄ ጋር ሆኜ አካባቢውን እየጎበኘሁ ነበር፣ ትሏል። እኔና አለበዛበህ አዎ፣ ነው ተሳቀና፣ ትንሽ ተሳቀባት በኋላ ሰሚያለሽ፣ የእጅል ስራ ተሰራሽ። ይሄን ዱላ እጀርባሽ ላይ ነው የምታገኙ ይሄንን ዱላ እጀርባሽ ላይ ነው የምታገኘው። በቃ ልቀቀኝ፣ እንግድን ይሄን የሚላት ለነ ኪራ ሄደሽ ታወራሽ አለቅሽም እደበድብሻለሁ። አርፈሽ ትተቀመጥሽ ግን ይሄ ዱላ አያገኝሽም። ስለዚህ ትላት ልቀቀኝ ብላ በመጨረሻ በኃይል በዛብህ እንትን ገፈጥረው በዛብህም ሄዶ ይንከባለላል። ከዛ በኋላ ኒና አሩጫዋን ትጀምራለች። በዛብህም ይኸውልሽ እምለቅሽ መስሎሻል አለቅሽም፣ ሰባብሬ ሰባብሬ ነው የምጠልሽ። አለቅሽም ይላል በ እሺ አልሰጥም ትለዋለች። ከዛ በኋላ እሱ ሚሳፈጣጣት አንተ ጎደናት እንዴ የስ ጓደኛ ማታ አንተ ጎደናት እንዴ ነው አውቃ ስቢድ ግን አንድና አንድ ገንዘብ ብቻ ነው። እናንተና ጎዳና ላይ ወድቂ ስቆሽሽና ስራብ የጠሉ ሰዎች ናቸው። እሱን ደግሞ አትርሳው። ለእነዚህ ምንም ርህራሄም ሆነ ምንም ልጨነቅላት አይገባኝም። እሱማ ልክ ነው። እሱ እኮ ልክ ነው፣ ግን ደግሞ ጥሩ ሰዎችም አሉ። እንግዲህ እንደምናየው ከሆነ እንደምናየው ሰንዬ እዚህ ነገር ውስጥ ምንም አያገባሽ። ምንም ባል በቃ ምንም ከብት ባሏለበት ከብት ባሏለበት ተበለቀ ማለት ምን ያገሩ ሰው እንዲዛ ነው። ሰንዬ ምንም ነገር የሚያገባሽ ነገር የለም። እንደውም ሆነም አልሆነም አሁን ትያ ብትያዝ ምናልባት አልባት እዚህ ተመል ትችላለች። ግን ሰንዬ የልጃቸው ፍቅረኛ ነበር፣ ትቷት ተዋክ ሄዷል። ስለዚህ እዚህ ጋር ያው በጓደኝነት በ በመጽናት ጓደኝነት እንጂ ሌላ ነገር ኖሯት አይደለም። ግን የሚያሳዝነው ነገር ዛሬ ባልማታቀውና ባላሰበችው ነገር ልትጠለፍ ትችላለች። እስዊድም ይድን እንግዲህ ሰኒዬ ምንም የሚያገባ ታሪክ የለም። ግን እነሱ እኮ እንዲህ አድርገው እኛን ትናንት እያለ ነው የሚያወራው ስለ እሱ ትናንትም ጥሩ ሰው ለኛ የለም፣ ነገም አይኖርም ይላል። እንግዲህ ምስኪት እንዴ ችኳን ታውቃታለህ? እንዳንተ ተዝህ በፊት ም ነው በጣም ተጨነክላት፣ ምነው አሰብክላት ይለዋል። ታውቃለህ፣ እኔ ያው ያሳየህለት ብቻ ነው እኔ ያየዋት ግን ያው የአራዳ ልጅ አይደለን? የምንፈልገውን ነገር በፍቅር ማድረግ ስለምንፈልግ አይደለን? እንደ አልተባባልንም? የአራዳ ልጆች እኮ ሰውን ጎርተን ሳይሆን በፍቅር ነው የምንፈልገውን ነገር ማግኘት ያለብን ብለን አልተባባልንም ነበር? እንግዲህ ሰኒዬ እ ያለምን ነገር ያለምንም ራይ በተለይ እንግዲህ በማታቀውና ባላወቀችው ነገር ነው እዛ ውስጥ የገባችው። ሌላው ቀርቶ ኒና እንኳን ልትነግራትም አልቻለችም። ምናልባት ኒና እዛ ከሄደች ወዳ እስቢድ አያገኛትም። ይህን ነገር ተናግራ ቢሆን ኒና ትጠነቀቅ ነበር፣ ማነው ሰኒዬ ትጠነቀቅ ነበር። የሚያሳዝነው ደግሞ ምንም ከምንም የማያገናኛት ለእሱ እንግዲህ የመሰለችው ቤተሰብ የተሾመ የአቶ ተሾመ ቤተሰብ ነው የመሰለችው፣ ግን አይደለም። ምናልባት ቀጣይም እያንዳንዱን የሚተናከሉትን የሚከታተሉትን ስቢድ የሚባል አውሬ እንደዚህ ከማድረግ ወደኋላ እንደማይል ነው። በቀጣይ ምናልባት ያ ትያ እንግዲህ አሁን ለጊዜው እዛ ቤት ውስጥ ነው ያለችው እነዚህ አሁን ላይ እንግዲህ በሌላ ቦታ ጀምሮ ኪያ የምትነቃ ቢሆን እያንዳንዱ ነገር የሚያሳያት ብልጭ ብልጭ የሚጠረጥር ሰው ከሆነ እንዴ ያየ ምንም የምትጠረጥር ነገር አይደለችም። እንደውም ከኪያ ሰኒ ተጠራጥር ነበረ፣ ሰኒ ነች ተጠራጠረችው እንጂ ኪያ ምንም የምትጠራጠር አይደለችም። በቃ እኮ አሁን አደራረጉ የልጁ ኦልሬዲ እሱ እንዳደረገው ፍልትዉ ብሎ የሚያሳይ ነገር አለው፣ ግን አሁን ላይ ማንም ሊጠራጠረው አልቻለም። በተለይ ደግሞ ሰኒ ማነች እንትና ኪያ የምትጠረጥርና ትንሽ የሚሰማት ነገር ቢኖር ኖሮ በደንብ ያስታውቅበት ነበር ማለት ነው። እሱ እንግዲህ ያንን ካርታ ወይም ያንን የሚፈልገውን ወረቀት ካልተሰጠው ሰኒን ይጎዳታል። እስቢድ ምናልባት ያኛው ልጅ ያኛው ልጅ አመለጠችኝ ወይ የሆነ ሰበብ ፈልጎ ታለቀቀው በስተቀረ እስቢድ ሰኒዬን ጉዳት ያደርስባታል። ስለዚህ አሁን ራኪብ እህቷ እህቴን ሰርፕራይዝ አረጋለሁ ብላ ከውጭ ስትሮጥ መታ። እህቷ ስልኩን ቤት ውስጥ ጥላ ጠፍታባታለች